አልሐምዱሊላህ <laughs> እንዴት ናችሁ? ጠባቂ ተባቂ ሆልኩኝ። እግሯን ጥምጥም እያደረገች እግሯ ሆና አነከሰች። ወላሂ እንዴት ነሽ? ታይ መጅገር አይደለም እንትን ቻሉ ጋራ እንደ ጥምዝ ዝዝ ብላ አድሯ። እሻ እሻ ሙቁ ሀጥ ታርገሽ በቀደም፣ ስንት ጊዜ ስንት ጊዜ መጣሁ። በነሳሚ ቤት ስንት ጊዜ መጣሁ። እግሯን አስረናት ሄደም ማለት ነው ጥምጥ ጥም አድርገን ብዙ ዱንያ ጋር የኖረኝ ነው። ያኔ የማትታሰር መሰለችኝ፣ ተለቀው የሚበሉ መሰለኝ። እንደዚያ ናት። አሁን ካድሬ ብቻዋን የሆነ ጊዜ እንትን አለኝ እያሸለተኝ ነው መሰለኝ እና አንተ በቃ ምንድን ነው ገመሬው እግሯ ላይ ስታስሪያት ጥም ዝዝዝ ብላ ነው የምታገኛት ትትፍትብ ብላ

ግን እኮ አሁን ነበረች፣ ሰሞኑን። አዎ እኔ ጋር ነበረች። ለዛ ነው እኔ ጋር ነበረች ሰሞኑን ጉድ እያልኩኝ ማለት ነው። አዎ እኔ ከፈትሳ አረጋት አለች ቅጅ

ለውጥ አለው። መርፌ የተወጋ ዋናው ለውጥ ካየበት ግድ የለም።

የት ነው? ወሎ ሐይቅ ወሎ ሐይቅ ይባላል ማለት ነው። ሐይቅ ወንዳ አይ አንዳንድ ጊዜ ገጠመኝ በባለም ስም ይከፈታል ብዬ ነው። ወለት ነው። እንኳን ደህና መጣ ወንድሜ። አመሰግናለሁ። ገናችንን ይሄን ይመስላል። ያምራል፣ አይደለ? ያምራል ግሬን ነው ዛሬ ደግሞ ዝናብ ትንሽ ጠብ ጠብ አድርጎልናል። አልሀምድሊላህ አላህ መጨረሻውን ያሳምርልን። ይህ ድሙዬ ነይ ዝናብ ጥሎልናል፣ የተወሰነ አዋራው ረጋ ይላል ብዬ አስባለሁ። እና አልሀምድሊላህ አላህ ሊያዝንልን ነው መሰለኝ። ያው ይሄ አካባቢያችን እንደ ዝግሪን የሆነው ውሃ አለችን። ስለዚህ ምን ተሩሃለች ሶ ሰላም ጎንደሬው ወንድሜ፣ ሰላም ይብዛ። እንኳን ደህና መጣህ። አመሰግናለሁ። እንዴት ነው ወንድም? ሰላም ነው። ያው ላይክ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። አመሰግናለሁ። አመሰግናለሁ በጊ በጊ የጠበቅኩ ነው እኔ እረኛ ነኝ ማለት እንኳን ደህና ቆየሽ እንኳን ደህና መጣሁ ወንድም ያመሰግናለሁ እኔ እረኛ ነኝ በጠዋት ማለት ነው ገና ፀሐይ እየወጣች ነው ነገሩ ደስ ማን ነው የደወለው የኔ ጉዴ ፈላማን የደወለብኝ? አሁን አቦ የተመታ ሰው ነው የደወለው። አራ ጉሴን እንዴት ነህ? በዛ መንገዱን አዎ

ትሙላ የምትባል ላምናችን አስታወሽኝ ወንድሜ። እኔ ደግሞ ሎሚ ሎሚ የምትባል እና ሙዩ ሙዩ ያንተ ደግሞ ትሙላ፣ የኔ ደግሞ ሙዩ የምትባል ላም ነበረች። ጥቁር ነች፣ ግንባሯ ላይ ነጭ አላት ነበረች ማለት ነው። ሙዩ ትባላለች እና በጣም ወተታምና ቅብያም ቅቢያም ነበረች እና አስታወሳለሁ። የኛ የከሳው አምጥተናት ነው ማለት ነው የኩል የኩል ማለት ነው ቅቤና ቅቤ የኩል ጥጃ ምናምን የኩል ማለት ነው አምጥተናት ወይንም ብዬ ልንገርህ። እና ሎሚ የምትባለው ላማችን ደግሞ ምን መሰለህ፣ እኔ ጠባት ነበረ ዝም ብዬ ገባና እጠባ ነበረ ማለት ነው። ተኝች፣ ቆይ እኔ ተ እኔን ቀድመሽኝ የምትሄጂው ነገርስ የት ለመሄድ ነው?

እና የዛሬ እና ያርገውና አልኩት። እጣባት ነበር አይ አይ ልጅነት እኮ ልጅነት አይጣል ነው እላለሁኝ ማለት ነው። ቆያ ተብሊና ስሬሽ ነው የሚሄደው እሺ። አስር ጊዜ ፀጉርሽን ተራግፊያለሽ ሳ ልበሽንስ ብይ ማለት አንቺን አይደል? እንደ እኔ ጋር መተሽ የምትንከረፈፊው ምንድን ነው? በላ በላ እርቀሽ ወዲህ ስራሙ ይመረቅ እኔ ጋር ከምትዞሪ

እንሰት ናት? ተባት ነው? እንሰት ናት? ምን ነው? ኧረ ወላሂ ጥያቄ ተመቸኝ። እንሰት ነች። እንሰት ግን ለእንስሳት ነው? ለእጽዋት ነው? ለእጽዋት መሰለኝ እኮ እ የሚገልጸው ማለት ነው እንሰት ሰባት የሚባለው ለ ለእንስሳት ሳይሆን ለእጽዋት ይመስለኛል ማለት ነው። ለሴት እና ወንድ መገለጫ ለእንስሳት አይመስለኝም። ነው ወንድሜ ነው። ተሳስቼ ይሁን እኔ ተሳስቼ ይሁን፣ ለእንስሳት አይመስለኝም ነበር ለጸዋት ድሮ በኛ ጊዜ መነረ ይባላል ማለት ነው። ድሮ በኛ ጊዜ ትምህርት ቀረ ትላለ ማለት ነው። እኛ ድሮ ስንማር ማለት ነው። የዛሬ ነው ያርገው። ድሮ እኛ ስንማር እንደዛ ነው የተማርነው። ሰምታለሽ? የአሁኑ ልጆች ግን ከምሬ ነው ዴ ድሮ በእኛ ጊዜ መነረ ነበረ። አሁን ያሁኑ በአሁኑ ልጆች ደሞ አይ ነው ዛት እህ እንደዛ ሆነ። አይ እንግዜ አይ አሁን ቁጭ ብልበት በስ ልብሴን ያቆሽብኛል። ከዛም ድንጋማ ማጓጓዙ አስጠላኝ። እዚህ ስትመጡ ስትመጡ ላይ ከአድርጉ የሚችግር አለ አይከፈልበት እኔ ያሳያችኋለሁ። እኛ ሀገር እንግዲህ አካባቢያችን እንግዲህ ነው ኤሪያ ነው፣ ደስ ይላል። አቮካዶ ያቮካዶ ዛፍ ምናምን ማንጎ ዛፍ ምናምን ነው የሚታየው አካባቢያችን ማለት እንደምታዩት ዛፉ አትክልት ምናምን ሽብሽዋ ምናምን ምናምን ነው ያለውና ያምራል።

ል ትላለች የአካባቢያችን ግሪን የሆነው ግሪን የሆነው ማለት ነው። ውሃ ስላለ ነው እንነገሩ። ይህ ቦይ ነው። በዚህ ውስጥ ቦይ ስላለ ውሃ በዚች ፉሽ ፉሽ ፉሽ እያለች ትሄዳለች ማለት ነው። እና እኛ ደግሞ መስኖ እየጠለፍን ቦይ ማለት ነው። እዚህ ላይ እንዲያውም በፓወር ነው የሚመጣው። የሚገርማችሁ ይኸው ዝንዶን በደንብ ይታያላ ይሄው ዋሃ አለ አካባቢያችን። ዋሃ ስላለ ለዛ ነው ግሪን የሆነው አካባቢያችን ማለት ነው። ወሃይ ወሃለ እና አካባቢያችን እንደምታስ ግሪን ነው እንጂ ወደ ሌላ ቦታ ድርቅ ላይ ነው የቆየነው እኛ ማለት ነው። ድርቅ ላይ ነው የቆየ ነው። አሁን ገና ዝናብ አካፋልን። ወደ ባህር ዳርና አዲስ አበባ ዝናብ እየጣለ ነው በማንኛውም ሰዓት ብለውኛል። እኛ ጋር ደግሞ እንደዛ የለም። ገና ቦታው ያምራል። አመሰግናለሁ። ደረሴ ደህና ነህ? ደህና አንኝ እንዴት ነ ተሻለ? አንተ ነገር መቼ ነው ግን የዱባይ ኖሩ ዝም ብለው ናይ መሐመድ አረኛ ጋር አይደለ ማን አማቶቹ ጋር ይሆናል። እዙ ይደር አላውቅም። የሆነ ልጅ አለ ወንድ ልጅ አለ ወንድ ልጅ የማን ነው ልጅ? ወላሂ ልመጣልህ እንደ ዛሬ አንተ መጀመሪያ፣ እንዴት መርፌ አትወጋህም? እባክህ፣ እንዴት ጥንቃቄ ያስፈልገዋል። ለማንኛውም የልማት አለ እንደ እኔ እንጃ ሰይር ስራ እየሰራ ነው። ሳይድ አልሰማም። ስራ ነው እንትን አለ እንዴ? ልማት አለ እንዴ? ዛሬ እኮ እኔ እንጃ አይቼ መጣሁ። አረች በጎል ላይ አናዳልገልኝ ነው። ምንም ሻይ ተሸክማ ነው የምዞረው። ይው እግሯን ታማ፣ አሁን ገመዱ ጠልፏት እቤት ታሰረችበት ጥምዝዝዝ ብላ ነው። ይ ስራ አድርገናት አሁን እግሯን ስንሄር ማለት ነው። ጥምዝዝዝ ገመዱን ስብስብ ገመዱን አሳብራ ነው መሰል አላውቅም። አረ ራሷ ጉዳይ ይች ምንም አትረባ።